አንድ ግ የሆነ ሰው ይቀጥቶታዊት ምስል ግን ከአምስት ዓመት በኋላ ካልሰራን፣ አጅሬን ታውቁት አላችሁ አለ። ካልሰራን የቤተ ክርስቲያናችን እጣ ፈንታ የሚሆነው ይሄ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ሰላም ኦርቶዶክሲያን ባለማህተቦች፣ እንደምንቆያችሁ፣ እንደምናረፈዳችሁ፣ ሁላችሁም በያላችሁ በሳት እናቆጠጠር፣ እንደምንዋላችሁ፣ እንደምናረፈዳችሁ፣ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ በጎንደር ሰማይ ስር ምን ተፈጠረ፣ አብረን የምንመለከት ይሆናል። እንዲሁም ደግሞ ጋዜጠኛ ሶፈንያስ ግብረ ሰዶም መሆኑን ታወቀ። እሱም አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ አጉል ባለ ተስፋ መሆን አልፈልግም። ይህ የምታዩት ምስል ግን ከአምስት ዓመት በኋላ ካልሰራን፣ አዳምጡኝ፣ ካልሰራን የቤተ ክርስቲያናችን እጣ ፈንታ የሚሆነው ይሄ ነው። ሰላም ክርስቲያኖች እንዴት ናችሁ? የቪዲዮ አምስት አስር ጊዜ ለሌሎች በተለይ የጉባኤ መምህራንና የአውደ ምረት መምህራን ላይ የየአድባራትና ገዳማት ሰባኪያን ወንጌልና የስብከተ ወንጌል ኃላፊዎች ጋር እንዲደርሱ አድርጉልኝ እባካችሁ። ትላንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥያቄው መንደባለላቸው አይደለም። ያ ለመስራታችን ውጤት እዚህ ደርሷል ወይ ነው። ይሄ ምናልባትም የክርስትና ኦርቶዶክሳዊ ክርስትና ዶሚኔት በተደረገበት አካባቢ ቢሆን እሺ፣ እንደዚህ በብዛት አገልግሎት በጣም እልፍ ሊቃውንት ባሉባት ዕለት ዕለት መሐረና ምህላ በሚደርስባት የብዙ ሊቃውንት መገኝ የቤተክርስቲያን ሚስጥር በምትባለ ጎንደር እንደዚህ አይነት የመናፍቃን ጭፈራ እኔ ዲሞክራሲያዊ መብታቸውን እየነካው አይደለም። የኛ ያለመስራት ውጤት ነው፣ ልንነቀ ይገባል። ካልሆነ የሚቀረን ትላልቅ ካቴድራሎችና ገዳማት ወይንም እንደ ሮማ አብያተ ክርስቲያናት ታሪኮን ነው የምንቀረው። ፕሊስ እባካችሁ፣ ወንጌል የምትሰሩ ሰዎች የሚገባውን ትምህርት ለምዕመናን እናድርስ፣ ንቃተ ህሊና እንፍጠር። አለበለዛ በጣም በጣም በጣም በጣም ቅርብ ነው ጊዜው፣ በጣም ክፉ ነው እና እባካችሁ፣ ተማጽኖም ጭምር ነው። ወንጌል የምትሠሩ የመጽሐፍት ጉባኤ የጉባኤ መምህራን የሆናችሁ እባካችሁ እባካችሁ፣ የተለየ ፕላትፎርም ተዘጋጅቶ ቢሆን ምዕመኑ ጋር ዲቴይል መድረስ አለብን ለማለት ነው። ወዳችኋለሁ። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ከህዳር 26 እስከ 28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካሪያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ እየሆነ መጥቷል። እናንተ እንዴት ተመለከታችሁት? እስኪ ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። ለማንኛውም ይህ መረጃ ሌሎች ሼር ማድረጋችሁ እንዳትረሷል አራት ዓይና ሊቃውንት በሞሉባት በዚህ በጎንደር ከተማ እንደዚህ አይነት ያሉ ነገሮችን ማየት በጣም ያማል። ነገር ግን ኮርስና ኮሌጅ እንጀራ ብቻ ነው። ኮርስና ኮሌጅ የተማሩ አካላት ናቸው ያበላሹን፣ ቤተክርስቲያናችን፣ ኮርስና ኮሌጅ መምህራን፣ ተማሪዎች ተሳዳቢዎች ናቸው ስትሉ የነበራችሁ የጎንደር ሊቃውንት የት ሄዳችሁ ነው? እነዚህ ምእመናን ከአብራቻችሁ ስር ተወስደው እንደዚህ ሜዳ ላይ የተዘረሩት። የትምህርታችሁ ፍሬስ የት አለ? ፍሬያችሁ ከእናንተ ቁጭ ብለው የተማሩ ሰዎች ናቸው፣ እነዛ ሄደው በአደባባይ እንደዛ የተዘረሩት። የት አላችሁ? የጎንደር የጎንደር ሊቃውንት አራት ዓይና የት አላችሁ? አሁን አየን፣ የወአየን እኮ ሕዝባችሁ፣ የት ነበራችሁ? አሁንም አልረፈደም አሁንም አልረፈደም። የሚገባችሁን ነገር ስሩ። እንደዚህ ከቀጠለች ከባድ ነው የሚሆነው በጎንደር ላይ። ማሰብም እኮ ከባድ ነው። ጎንደር ላይ እንደዚህ ይሆናል ብሎ ቢነገረው ማን ሊያምን ይችላል? እንኳን እንደዚህ አሁንማ በዓይናችን አየን። ምን እንላለን? ግን ይሄ ነገር አሁንም ወዴት እየሄደ ነው? የጎንደር ሊቃውንት እባካች እባካችሁ መመን ሆናችሁ። ይሄ እስኪ ያልቁ ነው የምጠብቁ? ልክ እንደ አርሲ ውስጥ እንደሚሆነው እስኪ ሞቱ ነው። እንግዲህ እንደሰማችሁት ነው በጎንደር ሰማይ ስር እየተፈጠረ ያለው ነገር ምንፍቅናን እስከ ማስቀበል ድረስ ነው። በዚህ ጉዳይ ላይ ግን የራሳቸውን ሰራተኞች ማህተብ አስደርገው መሬት ላይ እንዲዘረሩ እያስደረጓቸው ነው እንጂ የጎንደር ህዝብ በሃይማኖቱ አይደራደርም። የስልጤ ጴንጤ እና የጎንደር ጴንጤ ማይታሰብ ነገር ነው። ማንም ኦርቶዶክሲያን ባለማተብ በተለይ ደግሞ በእናትዋ ጎንደር ስር የሚገኙ ኦርቶዶክሲያን ባለማእተቦች በሃይማኖታቸው አይደራደሩም። ይህ ራሳቸው የፈጠሩት ፊልም ነው። ራሳቸው የፈጠሩት ቅዠት ነው። የጎንደር ህዝብ በሃይማኖቱ የማይደራደር ባለማእተብ ቆራጥ ክርስቲያኖች ናቸው። የራሳቸውን ፊልመኛዎች፣ የራሳቸውን አርቲስቶች ማእተብ አስደርገው መሪሌ እንዲንደባለሉላቸው ጌታን ተቀበሉ ብለው በአደባባይ ያስነግሩ ጀመር። ሃይማኖታቸው የውሸት እንደሆነ እያወቁ ማለት ነው። ይህ የምር ክርስቲያን አይደሉም። የምር ሲወለዱ ጀምሮ ክርስቲያን የነበሩ ባለማተቦች አይደሉም። ሃይማኖታቸውን ለመቀየር እንዲ ተንደርድረው ወደ ምንፍቅና አዳራሽ መሪሌ ለመድሃየት የሚሄዱት አይደራደርም። የጎንደር ህዝብ በሃይማኖቱ በምንም አይነት ታምር አይደራደርም። በምንም ታምር የእነሱን ሃይማኖት ምንፍቅና የተባለውን ምንፍቅና ሊያካሄዱላቸው ፕሮቴስታንቲዝምን ለማስቀበል ጎንደር ሄደዋል፣ ግን አንቀበልም፣ በሃይማኖታችን አንደራደርም ሲሏቸው የጎንደር ባለማህተቦች የራሳቸውን ፊልመኞች ከየትም ከየትም ሰብስቦ አመጡና ጎንደር ላይ እንዲ እንዲ እንዲ አስደረግ ናቸው፣ ሃይማኖታቸውን አስቀየር ናቸው፣ ጌታን አስቀበል ናቸው፣ ከጨለማው ወደ ብርሃኑ አመጣ ናቸው ብሎ ይናገራሉ። ይህ ግን የራሳቸው ክሬት ነው። የራሳቸው ፊልመኞች አርቲስቶች ናቸው። እንደዚህ መሬ ላይ እየዳዩ የነበሩት ወደ ቀጠኛው ቪዲዮ እናልፋለ። እሺ ይሄ ቪዲዮ ለታሪክ ይቀመጣል። ይሄ ያለሁት አንድ ጌ የሆነ ሰው ይሄ ቀጥሎት በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለ እሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ። ያወራኝ ነገር በሙሉ እኔም እንደነሱ ሆኜ አውርቼዋለሁ። ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወሩት ነበር እና የሚያወራውን ነገር በመሆኑ እስከ እንሸት አድርግ እያስቀመጥኩት አለ ። እያንዳንዱን አነብላችኋል። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔ ማምሮኛል በያወሩት እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይህ ቪዲዮ ከቤት ይሶጣ ነው እሱ ለማግኘት እየቀረስኩ ያለው ምንድነው? ምን የምናደርገው ብራዘር ያለ ነገር ያለው ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው እናለን እና በለው ማለት ነው። አመድ በአመድ አደረገ አንከባልዬ የሚያ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸት አሳያችኋለሁ ተከታተሉ እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንት ነው መጀመሪያ በዚህ ነው ውስጥ ያወራኝ ሶፎኒያስ ዋሲሁን ይላል ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ ወደ አርባ አንድ ሺህ አንድ መቶ አካባቢ የሚጠጋ ፎሎወር አለው ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነው ደናነክ የሚል ጽሑፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወረነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱ። እዚህ ጋር ደናነክ ወይ እንዴት ነው ብሎኝ ነው ደናነኝ ደናነህ ስለው ያው እንደምታዩት አለው። ልክ ካለኝ በኋላ ፈታን ንብል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ጽሑፍሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታን ብል ሲለኝ አይ ቲንክ የሆነ ፈታሹ የሚል ፕሮግራም ጀምሮ ነበር ና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት ደስ ይለኛል እንቻ ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ የጠየቀኝና ሐሳቡን ያነሳኸው እኮ አንተ ነህ፣ ፈታም ብል ያልከው እንዴት ነው ጠየቅሁት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድን ነው፣ የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነጻ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለውኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ አለው ለሶፊ አንተ እንዴት ነህ አልኩትኝ። ከዛ አለው ልፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌ ነው ግን ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ፣ ወዲያው ስራ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት፣ እሺ ሶፍዬ፣ ያው አንተ ባታውቀኝም እኔ አውቀሃለሁ፣ በምትሰራ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የቴክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አርጎ መላክ ማለት ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊ ያው አንተ ባታውቀኝም፣ ምን ያውቀሀል በምሰራዎቹ እና በምታውቃቸው ነገሮች አድናቂ ነኝ ብዬ ስለከለ። አጅሬን ታውቁታላችሁ አይደለ? እማያውቀው ሰው ያለ አይመስለኝም። ሶፎኒያስ ይባላል ጋዜጠኛ ነው፣ እንዲሁም የተለያዩ ሾዎችን ያቀርባል ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ ሰባት ዲሴምበር ማለት ትላንትና፣ በፈረንጅ ሰባት ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች አለ ያመለጠችው፣ እና ፌስቡክ ፔጅ ላይ ምን ብሎ ለጥፏል። ትላንትና እለት እለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይደራማ፣ ልቀበል ሄጄ፣ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላስይዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። በኔም ቡጤና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሳከሰ እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን፣ ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየው ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቃለሁ ደግሞ አገኛለሁ ችግር የለም እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝ ቂጡን ሊደረግ ነው የመጣው ማስረጃ አለኝ የድምጽ ማስረጃ አለኝ የምስል ፎቶ ማስረጃ አለኝ ቪዲዮ ሳይቀራለኝ ቪዲዮ ለማንኛውም ታዩታላችሁ ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ ገብታችሁ ታዩታላችሁ ችግር የለም ምክንያቱም አሁን ሰዓቱም ስለሄደ ችግር የለም ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው እውነት ነው ጊዜው ከብዷል የአዳማ ሰው የአዳማ ሰው አልከፋም የአዳማ ሰው ጤነኛ ሰው ነው ከነኩ ማንም ካልነካው የሚነካ ህዝብ አይደለም የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው እሺ የናዝሬት ህዝብ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው። መነገር ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል። ነው መነገር ማለት ለዲኤኒ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልት የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት በእምትን አርጎታል። ይሄ ምንድን ነው ብሎክ ምናምን አድርጎ አጠፋፍቷል። በሱ ቤት ሙሉ መስረጃ ሙሉ ማስረጃ። ስለዚህ ሰው የሚናገረውን ነገር አስቀምጠላችኋለሁ፣ ግን ተጠንቀቁ፣ ወንዶች በሱ ዙሪያ የምትገኙ ሾ እያለ የጋበዘ ኢንተርቪው ላርጋችሁ እያለ የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌ ነው። በአጭር ቋንቋ እየነገርኳችሁ ያለው። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ ነገር ለማንኛውም እለቅላችኋለሁ። ችግር አንድ በደንብ አሰባጥር ይለቅላችሁና አርፋችሁ ትቀመጣላችሁ። ጋዜጠኛ ሶፎንያስን ብዙዎቻችሁ ታውቁታላችሁ። በሶፎንያስ ከኢትዮጵያ ባህልና ወግ ልማዶች የሆኑ ጉዳዮችን መፈጸም ሲሞክር የቪዲዮ ማስረጃ ተገኝቶበት ነው በማህበራዊ ሚዲያ ላይ በሰዓት መነጋገሪያ የሆነው። በሰዓትም አሻም ዩቲዩብ እና ትርታ ኤፍኤም ጋዜጠኛውን ከሥራው እንዳያሰናብቱት ብዙዎች እየጠየቁ ይገኛሉ ማለት ነው። እቺ ባህልና ትውፊት ያላት ሀገር የምትኖረው በሃይማኖቷ ላይ ነው ተመርኩዛ አሁን ድረስ ያለችው፣ ልጆቿ ኢትዮጵያውያን በሚያምኗት ላይ ነው፣ ባለማህተቦች ላይ ነው፣ እንደዚህ አይነት ነገር የሚጸየፉ ህዝብ ላይ ነው። እንደዚህ አይነት ነገር እያደረጉ የሚገኙት ከላይ ተቀምጠው ራሳቸውን በዝና ሸፍነው፣ በዝና ካባ ሸፍነው ግብረ ሰዶማዊነትን ወደ ኢትዮጵያ ለማስፋፋት ይፈልጋሉ። በየትኛውም ሃይማኖት አይፈቀድም። በየትኛውም ሃይማኖት በክርስቲያኑ በሙስሊሙ አይፈቀድም በፕሮቴስታንቱ እንዳንል ደግሞ ፕሮቴስታንቶች ናቸው ወደ ውጭ ሀገር በአዳራሻቸው ላይ እያጋቧቸው የሚገኙት እነሱ ናቸው ይህ አፀያፊና አስነዋሪ ተግባር ዛሬም ድረስ እየተደረገ በኢትዮጵያ ላይ ለማሰራጨት እየሰሩ የሚገኙ ሰዎች ናቸው እነ ጋዜጠኛ ሶፎንያስ እንዴት እንዴት በዚህ ልክ እንዴት በዚህ ልክ ትወርዳላችሁ? በዚህ ልክ ሴጣን ይላበሳችኋል? እናንተ እንዴት ጭራሽ ፎቶ እስከ መላላክ ድረስ ፕራይቬት ፓርክን እስከ መላክ ድረስ ለወንድ ልጅ ምን አይነት አስተሳሰብ ቢኖራችሁ ነው? ምን አይነት ሴጣን ቢቆጣጠራችሁ ነው? ቢወርሳችሁ ነው? እንደዚህ ልትሆኑ ይቻላችሁት? ምን አይነት ይህንን ጉዳይ የሚመለከታቸው አካላቶች ይህን ነገር አዳጋሚ ያለውን እርምጃ እንዲወሰድ እዚች ሀገር ላይ እዚች ቅድስት ሀገር ላይ የአስራት በኩራት የሆነችው ኢትዮጵያ ሀገር ላይ እንደዚህ አይነት የሃይማኖተኞች ሀገር ላይ እንደዚህ አይነት አጸያፊና ሰይጣናዊ ተግባር እንዲሰራብን አንፈልግም፣ አንፈልግም። የቲክቶክ አዋርድ የነበሩት ልጆች ያልሆነ ልብስ ለብሰው ስለመጡ ብቻ ታስረዋል። ይህም ሰው ደግሞ እንዲታሰርልን በሕግ እንዲቀጣልን ካልሆነ ደግሞ እንዲወገድልን እንፈልጋለን። አንድና አንድ ራሳቸውን በስልጣን በዝነኝነት ካቦ ተሸሽገው ያልሆነ ነገር እየሰሩ ይገኛል። ግብረሰዶም ደግሞ አዊነትን፣ ሌብዝያዊነትን ለማስፋፋት ከዚህ በፊት ሌዝቢያንነትን እያስፋፋች የነበረችው በፌሚኒስት ስም ተደብቃ ተሽጋ ያለችው ጆርዲ የምትባሉ ግለሰብ ነች። እቺ ግለሰብ እቺ ግለሰብ እቺ ግለሰብ በፌሚኒስት ስም እየተጠቀመች ፌሚኒስት የተባለው ነገር ራሱ ከዚህ ቢጠፋልን መልካም ነው። ኦርቶዶክሳዊነትን የኦርቶዶክስ አባቶችን ስዘረጥጥ ስትሳደብ የነበረች ግለሰብ ነች። ፌሚኒስትን ሌዝቢያንነትን ስታስፋፋ የነበረች፣ አሁን ድጋሚ አገርሽቶባት ተመልሳለች። እሷንም ሆነ ሌሎች ግለሰቦችን እንደነኛ አይነት እንደ ጋዜጠኛ ሶፎንያሶችን ያሉ ሰዎችን መቀጣጫ እንዲሆኑልን እንፈልጋለን። ዚች ሀገር ላይ ዚች ቅድስት ሀገር ላይ እንደዚህ አይነት አጸያፊ ነገር እንዲደረግ አንፈቅድም። የትኛው ሙስሊሙ ክርስቲያኑ፣ ባለማዕተቡም ጭምር በእንደዚህ አይነት ጉዳይ ላይ አይደራደርም። ዚች ሀገር ላይ ዚች አስራ በኩራት የሆነች ሀገር ላይ እንደዚህ አይነት አጸያፊ ሰይጣናዊ ተግባር እንዲደረግበት አንፈልግም። ልብስ ለበሳችሁ ተብለው የታሰሩት ቲክቶከሮች እነሱ እንደተቀጡት ሁሉ እነሱ እንደታሰሩት እርምጃ እየተወሰደባቸው እንዳሉት ሁሉ ይሄም ግለሰብ ላይ ደግሞ እንዲወሰድ እንፈልጋለን። አዳጋሚ ያለሆነ እርምጃ እንዲወሰድልን እንፈልጋለን። ለዛሬው በዚህ ቃል፣ ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋቸው እንዳይዘነጋ። ቸር ሰንብቱ።